ክቡራትና ክቡራን ተመልካቾቻችን አድማጭ ተመልካቾቼ በዜብራ ቲዩብ ላይ ነው የምትገኙት። ዜብራ ቲዩብ እንግዲህ ገና አዲስ የተከፈተ ቻናል ነው። ቢሆንም እንግዲህ በወቅታዊ ጉዳዮች ላይ አንዳንድ ሀሳቦችን እንሰጣለን። ስለ ገለቴ ቡርቃ ስለ ሯጯችን በሰሞኑ እንግዲህ ደረሰብኝ ስላለችው በባሏ አማካኝነት ደረሰብኝ ስላለችው ጉዳይ ላይ የራሳችንን ምልከታና ሀሳቦች እንሰጣለን። ይህንን ቪዲዮ እስከመጨረሻው ድረስ በመከታተል የራሳቸውን ሀሳብ እና ስ እንድሰጡበት ትክክል ያለ ነገሮች ካሉ እነዚህ እንደዚህ ይስተካከሉ በሉን አቅጣጫ ሲዙን፣ ጥሩ ነገሮችን አንስተን ከሆነ እንድደግፉ እንጠቁማችኋለን። ሰብስክራይብ ብታደርጉ እንደዚሁ ቪዲዮ ላይ ካጋችሁ ልትጀምሩልን ደስ ይለኛል። መሰሚኑ አካሉ ላይ አብራችሁን ቆዩ። ይመቻችሁ። እንግዲህ ዛሬ ስለ በአትሌታችን ዙሪያ እየተናፈሰ ስላለው አዲስ መረጃ የራሴ ሀሳብ በተወሰነ መልኩ መግለጽ ፈልጋለሁ። የሚሰማኝን ነገር ማለት ነው። ምንድን ነው እኔ የማንም ሀሳብ ደጋፊ ሆኜ ወይም ተቃዋሚ ሆኜ አይደለም ይሄን ሀሳብ እያቀረብኩ ያለሁት። የእሷን ደጋፊ ሆኜ አይደለም፣ የባሏም ተቃዋሚ ሆኜ አይደለም። ምክንያቱም እኔ አትሌት ማቃት በሚዲያ ላይ ነው። ኢትዮጵያን ስታስጠራ ሮጣ ስታሸንፍ፣ ወርቅ ስታመጣ፣ የሆነ ውጤት ስታመጣ ለሀገራችን የሚጠቅም ለመላው የኢትዮጵያ ሕዝብ እንግዲህ ሞራል የሚሆን ነገር ስታመጣ፣ በዛ ስንጨፍር ስንደሰት ያለውን ነገር ከበፊት ጀምሮ ከዛሬ ስንት ዓመት ጀምሮ እንግዲህ ማቃት በዛ ነው። እኛ አትሌቲክስ ላይ ያሉ ሰዎችን እንግዲህ በብዛት ከማንኛውም ሰው በተለየ ከየትኛውም ኢትዮጵያ ውስጥ ታዋቂ ነው ከሚባለው ሰው በተለየ እኛ የምናውቀው እንግዲህ አብዛኛው ሰው ከዳር እስከ ዳር ያለ ልዩነት ያለ ልዩነት ማለት ምን ማለት ነው? ዘመን የማይሽለው ውዴታ የሚወደዱ ሯጮቻችን ናቸው። ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ ያሉ ሯጮቻችን ከጥንት ጀምሮ ያሉ ያለ ልዩነት የሚወደዱበት ብሔር፣ ዘር ሳይለይ የሚወደድበት ሁሉም የሚወዳቸው ለምንድነው? ሀገራቸውን ስለሚያስጠሩ ብሄርን ስለ አይደለም የሚወክሉት፣ ሃይማኖትን ስለ አይደለም የሚወክሉት፣ መንግስትን ስለ አይደለም የሚወክሉት፣ ሁሉም ሰው ይወዳቸዋል። ከድሮ ጀምሮ አንስ ነቀነሳን በቀለበ ስለ ሺ ስንን በል ኃይለ ገብረ ስላሴ በል ኃይለ ገብረ ስላሴ አሁን ደስ ሲል ስራ ፈጥሮ ኢንቨስትመንት እያደረገ በኢትዮጵያ ውስጥ ስንቶቹን እንደዚህ ሲያመሻብሽ ሰው ሁሉ ከልቦ ኃይለ ገብረ ስላሴን የሚወደውና የሱን ንብረት የሚጠብቅለት ለምንድን ነው? ሀገራችንን አስጠርቷል፣ ለኛ ነው የሮጠው ለኛ ነው ብሎ ስለሚያስቡ ገለቴ ቡርቃ ለኛ ሮጣለች፣ እችን ሀገር በእሷ የተነሳ በእሷ የተነሳ እች ሀገር ተጠርታለች ብለን እንኮራባታለን ማለት ነው። ይህንን እያልኳቸው ያለሁት እኔ የምነሰሚ ነው አካል ነኝ። ምንድን ነው ይህን ሀሳብ ላነሳበት የቻልኩበት ምክንያት ምንድን ነው? ገለቴ ቡርቃን እኔ በጣም የምወዳት የማከብራት ሯጭ ስለሆነች አገሬን ስላስጠራች ስላሸነፈች ብቻ አይደለም ኢትዮጵያዊ ስለሆነች ብቻ በጣም ወዳት አለው አክብራት አለ። ከዛ በተረፈ ግን የግል ጉዳይ የሚባል ነገር አለ ፐርሰናል ጉዳይ ፐርሰናል ዋ የኔ ፐርሰናል ጉዳይ ፐርሰናሊቲ ስለሆነ ማለት ነው። አንዳንዴ የግል ጉዳይ በሚዲያ እንደምትመለከቱ አለ አንዳንዴ የኢትዮጵያ አርቲስቶች አሁን ሚዲያ ላይ ቀርቦ እስ ከባህል ምግብ ምን ይመቻል ሲባል እኔ ሽሮ ነው የምወደው። ከባህል መጠጥ ምንድን ነው የሚመቸኝ ሲባል ጠላ ነው የምወደው ምናምን የሚሉ ሰዎች አሉ። በህይወቱ ግን ጠላ አረ ጠላ ምናምን ይላል። ኖርማል ላይፉ ላይ ማለት ነው። ሚዲያ ላይ ስትመለከቱት መስኪል ለስላሳ ቀሷ ጋር እስማ እኔማ በጣም በቃ ሰው እንደዚህ ጊዜን ምፈራ እንሶ ምጸኔ ላይ ይላል። ሮብ ቀን በጠዋት ተነስቶ ቂቢያ ደሽሮ ይበላ። አስመሳይ ነው። በብዛት ኢትዮጵያ ሚዲያ ላይ የሚያወራው ነገር፣ በኖርማል ላይፍ የሚኖረው ነገር በጣም የተለያየ ነው። እና አሁን እኔ ምን ለማለት ፈልጌ ነው፣ እንትን ገለቴም ይሄ ፐርሰናል ህይወቷ ነው። ግን እሱ ያቀረበችው ነገር ልክ ነው ልክ አይደለም አይደለም፣ እኔ አላውቅም ስለሱ። ልክም ሊሆን ይችላል፣ ልክም ላይሆን ይችላል። ባልዮ ደግሞ ቀርቦ እኔ ደግሞ እንደዚህ ብሎ ሲያቀርብ የሁለቱን መዝነን ነው ፍርድ መስጠት ያለብን እንጂ የኢትዮጵያ ሕዝቦች ዝም ብለን በደቦ መነዳት የለብንም። ከዚህ በፊትም የተለያዩ ጉዳዮች በባህርዳር፣ በጋምቤላ፣ በአሶሳ በተለያዩ ቦታዎች ላይ ትላልቅ ነገሮች ተከናወኑ ሲባሉ ደቡብ ክልል ላይ የሆኑ ነገሮች ሲከናወኑ በደቡብ ሆ ብለን ፈርደን መጨረሻ ላይ ውጤቱ ሲታይ ሌላ ውጤት ሆኖ ያገኘናቸው ነገሮች የተመለከትናቸው የታዘብናቸው ነገሮች አሉ። እኛ ገለቴ ውርቃን ተገኝተን ሰርጓ ላይ ተገኝተን አጨጭበን ሆ ብለን በአንድ ራትም አግብታ ስትኖር ነበር ለብዙ አመታት ማለት ነው። ለብዙ አመት አብረው ኖረዋል። ከባለቤቷ ጋር ተጋብተዋል ተዋደው እንግዲህ፣ እንኳን ሰባት ስምንት ዘጠኝ ዓመት ይቅርና አንድ ቀን ራሱ አብረ ማድረግ ትልቅ ነገር ነው። ስለዚህ ዘጠኝ ዓመት ስምንት ዓመት አብረው ስለኖሩ ባሏ ያቀረበችው እንግዲህ ዘጠኝ ዓመትና አስር ዓመት ሙሉ ሲኖሩ ምንም አይነት ስምምነት ሳይኖራቸው ምንም ሳይዋደዱ አለ ቢኖሩ ያ ያ ነገር መረሳት የለበትም። ዘጠኝ ስምንት ዓመት ተዋደው ተከባብረው ኖረዋል። ስትጣላ ደግሞ ተጣላ ጣልታነ ትለያያለ ማለት ስትለያይ፣ ደግሞ በሰላም መለየት ካቃተ እሷ አሁን እንዳለችው ንብረት ተወስዶብኛል፣ ሀብቴት ዘኩብኛል፣ እንትኔ ተሸቷል፣ ወደ አራት መኪና አምስት መኪና አስራ ምናምን መሬት መንግስት የሸለመኝ እንደዚህ ተደርጎብኛል፣ እንደዚህ ተደርጎብኛል ብላ ስታቀር እንደሚስትነቷ ታዋቂ ነች። አዎ እኛ እናምናለን፣ የእሷን ሀሳብ እናምናገር ማለት፣ እኔ አሁን በግሌ አምናለሁ ማለት፣ መቶ ፐርሰንት ፐርፌክት ነች እቀበላለሁ ማለት አይደለም። ስህተት ሊኖር ይችላል። ችግር ሊኖር ይችላል። ሁሉም የራሱን አላፊነት ይወስዳል። አሁን እሱ ሙሉ ለሙሉ ይሄ የተባለውን ንብረት ወስዶ ሸጧል፣ ለራሱ ተጠቅሞበታል ምናምን የሚለው ህግ አለ። ኢትዮጵያ ውስጥ እኮ ህግ ያላት ሀገር ነች። ተበድያለሁ፣ ፍትህ ፈልጋለሁ ካለች በእውነት ከሰማይ ከምድር ፍትህ ያስፈልጋታል። ፍትህ እንዲሰጣት እኔ ፈልጋለሁ። ፍትህ ሲሰጣት ግን ሌላውን በመጨፉን ሳይሆን የእሱንም ሀሳብ በማዳመጥ ምንድን ነው ያለበት ደረጃ። እኔ አሁን ውዝግ ያደረገ ነገር ዛሬ ነገር ልናገር ለእናንተ ላደርስ፣ እናንተም ደግሞ የራሳችሁን ፍርድ እንድሰጡበት የምፈልገው ነገር ምንድን ነው። በደቡብ ሆ ብላችሁ አትንቀሳቀሱ። አሁን የእሱ ወንድሞች ነን የሚሉ የእሱ ዘመዶች ነን፣ የእሱ ጓደኞች ነን የሚሉ ሰዎች ደግሞ የራሳቸውን ሀሳብ እየሰጡ ነው። ሰውየው በጣም ሲሰቃይ እንደነበረ፣ ሲቸገር እንደነበረ ባለቤቷ ከእሷ ጋር ባለበት ህይወት በሙሉ አብዛኛው ጊዜ ፈተና፣ ስቃይ፣ መከራ እንዳሳለፈ ምና እየገለጹ ነው ያሉት በተለያየ ቪዲዮ ከአስር ሺህ በላይ መቶ ሺህ ድረስ የታየ ቪዲዮዎችን እያየው ዩቲዩብ ላይ በእሱ በኩል እንግዲህ የተለቀቁ በቃ አብሯት እንደነበረ ከእሷ ጋር ሲቸገር እንደነበረ ለሌላ የተነስቶ ትሬኒንግ ቦታ ሲወስጃት ሲመልሳት አብሯት ሲዟዟር ሲሽከረከር እንደነበረ ብዙ ነገር መልካም የሆኑ ነገሮች እሷን ለመደገፍ እና ለማበረታታት አብሮ ብዙ እንደደከመ ታይቷል። ሁለተኛ ልጁ የስቴዲየም አካባቢ ነው። ስቴዲየም አካባቢ እንግዲህ ብዙ ሯጮች ትሬኒንግ ምናምን ስለሚያደርጉ የመገናኘት አክስሱ ሰፊ ስለነበረ ተገናኝተዋል፣ ተዋደዋል፣ ተጋብተዋል ሲለያዩ ደግሞ እንግዲህ ሲጋቡ ሲዋለዱ አብሮት ሲዋለዱ የሚለውን ነገር እንኳን ያዙ ልጅ የላቸውም የተባለው እና አብረው ይህን ያክል አመት ሲኖሩ አንተ ትበስ አንቺ ትበሽ ተባብለው ብዙ ያሳለፉ ሰዎች በዚህ ልክ በዚህ ልክ ከተፋቱ እንግዲህ ሰባት አመት ከተባለ ዛሬ ላይ ዛሬ ከስንት አመት በኋላ ይሄ ነገር ተቀስቅሶ እሷም ሚዲያ ላይ መታ ማልቀሷ ፍትህ እፈልጋለው፣ ማለቷ የልከኝነት ስሜት አለበት ወይ? ወይ ደግሞ የእውነቷን እውነትም ከልቧ ተበዳይ ሆና ነው ወይ? ይህ ሰው በእርግጥ እሷን የበደለ ሰው ነው ወይ የሚለው ከእሱም ወገን መስማት መቻል አለብን። የሱንም ማዳመጥ አለብን ግዴታ። አንድ ሰው ብቻ እንትን ብያለኝ ተጎድቻለኝ፣ ተበድያለኝ ብሎ ስላለ ብቻ ሰውየውን አንዳንድ ኮሜንት ላይ በጣም ሲያጥረገርጉት ሲሳደጉ ምናምን ምናምን ሳይ በጣም የማዝነው ምክንያቱም ወንድ ልጅ አይጣ ወንድ ልጅ በጣም ብዙ ፈተናና መከራ እየደረሰበት ያለበት ዘመን ላይ ያለ ነው። በእርግጥ ሴቶች እየተጎዱ ያሉ የተበደሩ አይደለም ማለት አለ። ይህም ነገር አሁን እንኳን ተደረገ ሰይ ምናምን ለማለት ፈልጌም ሳይሆን እዚህ ሀገር ላይ ፍትህ የሚባል ነገር አለ። ፍትህ ደግሞ ሁሌም ቢሆን ሚዛኗን የያዘችው የፍትህ አርማ ወይም ሎጎ ሆና የተቀመጠችው ሴት አይኗ የታሰረ የተሸፈነ ነው። ምክንያቱም ህግ መረጃ ነው፣ ይሰማል እንጂ አያይም። ስለዚህ በመረጃ በማስረጃ እሷም ይሄው እንደዚህ እንደዚህ እንደዚህ አድርጎኛ ብላ ማስረጃ ይዛ ህግ ጋር በመቅረብ አሁን የሄደችበት አባብ ጥሩ ቢሆንም ግን አሳልፎ የመስጠትና ብዙ እሱ ላይ ተጽዕኖ የእሱ ቤተሰቦች ላይ ተጽዕኖ እንዲያድርባቸው እየተደረገ ያለበት ነገር ስላለ ነው እና መረጃ በማቅረብ ያደረጋትን ነገር ፍትህ እንድጠይቅ ፍትህ እንዲሰጣ እሱም ደግሞ አይ እኔ ደግሞ እንደዚህ ያለ የራሴ መረጃ ያቀርባል እሱ ማቅረብ አለበት ምክንያቱም በአንድ በኩል ብቻ ያደላ መሆን የለበትም አሁን እንግዲህ በዳይና ተበዳይ በመሀል ማን እንዳለ መጀመሪያ የሚያውቀው ማን ነው ፈጣሪ ነው የሚያውቀው በእነሱ መካከል ተጋብቶ ብዙ ዓመት አብሮ ኖረዋል ልጅ ወለዱ አልወለዱ ንብረት አፈርተዋል ንብረት ደግሞ በባህል ንብረቱ ጠፍቷል እየተባለ ነው ያጠፋው እሱ ነው የእሷ እጅ አለበት የለበትም የሚለውን በመጀመሪያ የሚያውቀው ፈጣሪ ነው። ከዛ ቀጥሎ ሁለቶቹ ናቸው ገለቴና ባለቤቷ ናቸው ያት ይሄ ንብረት እንዴት እንደጠፋ የት እንደጠፋ ከዛ ቀጥሎ እንግዲህ እሷ አጥፍቶብኛል ካለች ደግሞ በህግ ይዳኛሉ ማለት ነው። በህግ እስከሚዳኙ ድረስ አንድ ሰው ተጠርጣሪ ነው እ ወንጀል የሚያደርግ ሰው ተጠርጣሪ ሆኖ ተይዟል። ከተያዘ በኋላ ፍርድ ቤት ይቀርባል በኢትዮጵያ ሕግ መሰረት ጥፋተኛ ተብሎ እስካልተወሰነበት ድረስ እሱም በፌስቡክ በተለያዩ የሚዲያ አውታሮች ላይ ማራገሙና ስለሱ ክፉ ነገር ማንሳቱ ተገቢ ነው ብዬ ኔ አላምን ነው። ምክንያቱም የሁሉንም ጥፋት የሚያውቀው ፈጣሪ ነው። ይህን ቪዲዮ እስከ መጨረሻው ድረስ አይታችሁ የራሳችሁን ውሳኔ ስጡበት። ምክንያቱም እንረጋጋ፣ መቸኮል የለብንም። ከዚህ በፊትም ብዙ የቸኮልባቸው ነገሮች ካለፈ በኋላ ጸጽተውላል። ማስተዋል መቻል አለብን። እኛ ሰዎች ነን። ሰው ደግሞ ያስባል፣ ያስተውላል፣ ያገናዝባል። ስለዚህ አስተውለን አገናዝበን ለፍርድ ራሳችንን ማቆም መቻል አለብን። ዝም ብለን በደቦ ሆ ብለን ሄደን መፍረድ የለብን። እሷ በእርግጠኛ ምናከብራት ከዚህም በላይ የሚገባት ነች። ከዚህም በላይ ክብር የሚገባት ነች። ኢትዮጵያን ስሟን አስጠርታለች። አስራ አንድ ቤት አለም መቶ ሀያ ቤት ቢሰጣት የሚቆጫለን? አምስት መኪና አለም ሀምሳ መኪና ቢኖራትና ቢሰጣት ማንም ቅር የሚለው ሰው ማንም ሰው ቅር አይለው። ገለቴ ከዚህም በላይ ቢኖራትና ሀብት ቢኖራት ብታስተዳደር እኔ በጣም ደስ የሚል። የእሷን በረንዳ መውደቅ፣ የእሷን ማጣት፣ የእሷን መቸገር እኔ አልወድም አልፈልግም። ምክንያቱም ለሀገራችን ካደረገችው ነገር አኳያ ከዚህም በላይ የሚገባት ሴት ስለሆነች ማለት ነው። እና እኔ እንደዚህ እሷ ላይ የሆነውን ነገር ፍርድ መስጠትን የምችል ሰው ባይሆንም፣ ሁሉንም ግን በትዕግስት በመመልከት ከፈጣሪ ጋር ፍርድ አለ። ኢትዮጵያ ውስጥ ህግ አለ። ኢትዮጵያ ውስጥ በህግ ተዳኝታ ሰውየውም ወንጀለኛ ከሆነ እንደ ወንጀሉ ቅጣቱን እንዲያገኝ፣ ወንጀለኛ ካልሆነ ደግሞ የእሱ ሃሳብ ተሰምቶ ያለበትን ያሳለፈውን ነገር ለምን እንደዚህ ሊከሰት እንደቻለ ከዚህ ሁሉ አመታት በኋላ እሷም ወደ ኢትዮጵያ ህዝብ ፊት ለፊት ፍትህ አሰጡኝ ብላ መቅረብ መቻሏ ምንን ያመለክታል የሚለውን ነገር እናንተ በደንብ አፍራ ሺ ይዟት። ነው ወደ ኋላ ብላ የቀረችው እንግዲህ ተለያይቷል ነው ይባላል። ከተለያዩ ቆይቷል ነው ይባላል። በዚህ ሁሉ ዓመት ጋፕ ተፈጥሯል። በዚህ ጋፕ መካከል እሱ እስከዛሬ ለምንድነው ነው ቀርባ የሆነ ሐሳብ የሆነ ፍንጭ ያልተሰጠበት ምክንያት። አሁን ሚዲያው አትሌቲክስ ፌዴሬሽኑ ተረባረበበት፣ በቃ ሰው ላይ ተረባረበበት። ሰው በቃ ሴት እየሰጠ ምናምን በቃ አለው። አንድ ወንድሙ ደግሞ ወንድሙ ነኝ የሚለው እንግዲህ ደግሞ ሲናገር በጣም የሚያሳዝናቸው እኛንን እስካሁን እየረዳ ነው እየኖረ ያለው አሁንም ታክሲ ነው የሚነዳው። እንኳን ይሄን ሁሉ ሚሊየን ብር እሱ ዘርፎ ሊበለጽ ይቅርና አሁንም ታክሲ ነው የሚነዳው ሲል እሺ፣ ምንድነው ኢትዮጵያ ሕዝብ እሺ፣ ካንተ አንተ እስቲ ምን ይሰማሃል? ምን ታስባለ? እስቲ ምን ትላለ? በዚህ ጉዳይ ኢትዮጵያ ሕዝብ መረጋጋት መቻል አለባቸው። ዝም ብላችሁ ተነሳችሁ መፍረድ መቻል አለባቸው። አትፈር፣ ለፍርድ አትቸኩሉ። ፈጣሪ ነው ፈራጅ። ከፈጣሪ በታች ደግሞ ሕግ አለ። ሕግ ነው ፈራጅ። ስለዚህ በህግ እና በህግ ነገሮቹ እስኪቋጩና እስኪዳኙ ድረስ ሰውየውም እውነት ሊኖረው ይችላል፣ ጥፋተኛ ሊሆን ይችላል። ስለዚህ ጥፋተኛ ነው ተብሎ እስኪወሰን ድረስ የኢትዮጵያ ህግ እስከሚፈርድበት ድረስ በዳኛ እስከሚፈርድበት ድረስ እንግዲህ አንዳንድ ነገሮችን ላይ ጥንቃቄ ብናደርግ፣ አስተያየት ከመስጠት ጥንቃቄ ብናደርግ፣ ህግ ምላሽ ከሰጠበት በኋላ የራሳችንን እንደርስበታለን ግን ምንም እኛ ባላረጋገጥነው ነገር የሰው ልጅ ማሳቃት መቻል የለብንም፣ ማሳቀቅ መቻል የለብንም። እና እባካችሁ ባታሳቅቁት። ወንጀለኛም ከሆነ በወንጀሉ ልክ ፈጣሪም ህግም መንግስትም እንዲቀጣው። እሷም ደግሞ ያጣችሁን ንብረት የኢትዮጵያ ህዝብ በአንድ ቀን ውስጥ በአንድ ቀን ውስጥ አንድ ቀን ባልሞላ ጊዜ ውስጥ እሷ የጠራችሁን ንብረት በላይ ሊሰጣት ይችላል። ካደረገችው ነገር አኳያ የኢትዮጵያ ህዝብ ምንም ነገር ባታደርግለት፣ አሳማኝ ምክንያት አቅርበለት፣ ካለቀስክ፣ መረጃ ካቀረብክ፣ እሷ እንደውም በጣም አለቀሰች። ይች የምታክል ትልቅ አትሌት እንደዚሁ ለማልቀስ የማይገባት የኢትዮጵያ ህዝብ ቸግሮኛል ብትል ከዚህ በላይ ሊያደርግላት ይችላል። ኢትዮጵያ ህዝብ ማንኛችንም ልንተባበርላት እንችላለን። ግን ስለ ባልና ስለሚስት ያለውን ጉዳይ በጥልቀት እነሱ ናቸው የሚያውቁት በቅርበት እነሱ ናቸው የሚያውቁት። እና በዚህ መካከል ያለውን ነገር ፍርድ ባንሰጥበት ደስ ይለኛል። ምክንያቱም እኔ አዋቂ የሆኝ ያለ ነው። ከእናንተ የተሻለ እውቀት ኖሮ አይደለም፣ ከእናንተ ምንም የተሻለ እውቀት የለኝ። ግን ለፍርድ ባንቸኩል ባይነኝ። እሷን ላጣቸው ነገር በሙሉ የኢትዮጵያ ህዝብ ለእሷ ማድረግ ይችላል። አንድ ሰው አንድ ሰው ራሱ ይህን ነገር ሊያደርግላት ይችላል። የሚገርማችሁ ነገር እንደዚህም ማልቀስ አይጠበቅባትም፣ እንደዚህም አደባባይ ላይ ወጥታ እንደዚህ ራሱ ሌላ ነገር እንትን ከሌለው ውስጡ ላይ እንደዚህ እሷ ማልቀስ እራሱ አይጠበቅባትም። እን ታላቅ አትሌት ሆነች ታላቅ አትሌት ነች። ሌላ ነገር ከሌለው ማልቀስ ራሱ አይጠበቅባትም። አምስት መኪና፣ አስራ አንድ ቤት ማንም ሰው ሊያደርግላት ይችላል። የኢትዮጵያ ህዝብ መቶ ሀያ ምናምን ሚሊዮን ህዝብ ነው። ለገለቴ ቡርቃ ገንዘብ ይዋጣ ቢባል ማለት ነው እኔ ራሱ በምችሉ አዋጣለሁ በምችለው አደርጋለሁ። ባለኝ ማለት ነው፣ ባለኝ ያደርጋለሁ። ማንም ሰው ያደርግልናታል። ህንፃ አዲስ አበባ ከተማ ላይ ትልቅ ህንፃ ሊገነባላት ነው ሊባለ ራሱ እናወጣለን። ማንም ሰው ያወጣል። ስለ ገንዘብ ከሆነ እንደዚህ ማልቀስ የለባትም። ማንም የኢትዮጵያ ህዝብ ገለቴ ያለችበትን ነገር ስላላወቀ ስላልተረዳ እንጂ ማንም ሰው ሊያደረግላት ይችላል። ማንም ሰው ሊደግፋት ይችላል። ማንም ሰው ስለ ባል ከሆነ ጉዳዩ ደግሞ ባሏ ያደረጋት ነገር ካለ በህግና በህግ ተዳኝቶ ጥፋተኛ ከሆነ ህግ ጥፋተኛ ነ እስከሚለው ድረስ እንጠብቃለን። በዚህ ልክ ግን ባሏን ለማሳጣት አስባ ከሆነ ተሳስታለች። እውነት በድሏት ከሆነ ግን ወንዶች ሴቶችን በዚህ ልክ አትበድሉም። ታዋቂ ስለሆነች ብቻ አይደለም፣ ኢትዮጵያን ስላስጠራች ብቻ አይደለም፣ የትኛውም ሴት የሀገራችን ሴት ስለሆነች ብቻ አይደለም። በዓለም ላይ ያለች የትኛውም ሴት በባሏ በዚህ ደረጃ መበደል የለባትም። የትኛውም ሴት ልትበደል አይገባም የሚል ዜብራ ቲው አቋም አለው ማለት ነው። ስለዚህ ለሌሎች ደግሞ አሁንም እንግዲህ በሰላም በትዳር ላይ ለምትገኙ ሰዎችን የማስተላለፍላችሁ ነገር በተቻላችሁ መጠን ተከባብራችሁ ቀጥሉ፣ ተዋዳችሁ ቀጥሉ አብራችሁ ተስማምታችሁ በኖራችሁባቸው ቦታዎች ጊዜ ደስተኛ ሆናችሁ እንደኖራችሁ ሁሉ ስትጣሉ የሚያናድር የሚያበሳጭ ነገሮች ሊኖር ስለሚችል እነዛን ጥሩ ጊዜያቶች ባትረሱ መልካም። ወደኋላ ዞራላችሁ ተመልከቱ። ወንዶችም ይህን ያክል በቀለኛ ማቱ ይሄ ጥፋት በእርግጥ ተከናውኖ ከሆነ ማለት ከሆነ ይሄ ጥፋት በእርግጥ ባልየው አድርጎት ከሆነ በዚህ ልክ ወንዶች ሴቶችን ሚስቶቻቸውን አትበድ። በዚህ ልክ ግን አልበደለም ከሆነ ደግሞ ንብረት እንደዚህ ጠፍቶም ከሆነ የንብረት ጉዳይ ሆነ ነገለቴ አይደለም። ለማንም ሰው ማንም ሰው በተለያዩ የሚዲያ አውታሮች ላይ ከሌ ከሌ ተብሎ ባይጠቀስም ገንዘብ አጥቶ ቸግሮኛል ተብሎ ሀሳባቸውን በግልጽ ላስረዱ ሰዎች የኢትዮጵያ ህዝብ አሳፍሮ አያውቅም። ማንንም አሳፍሮ አያውቅም የኢትዮጵያ ህዝብ ለሁሉም እንዳደረገ ነው። ለሁሉም ካለው ላይ ቀንሶ እንዳደረገ ነው። ግን በዚህ ልክ አድማ ሊወጣበት፣ በዚህ ልክ ደግሞ የሆነ ፊት ለፊት ተሰርቶ አደጋ እንዲጋረጥበት ማድረግ የለበትም። ስጋቶች ነበሩ ብላለች እሷ። ማስፈራሪያዎች ይደርሱብኝ ነበር ብላለች እሷ። ይሄ ሁሉ ነገር በእውነት ተደርጎ ከሆነ በጣም የሚደብረው በጣም ይደብራል። በባል በኩል ማስፈራሪያ ደርሶብኛል ብላለች ለትሬኒንግ መውጣት አልቻልኩም ብላለች። ብዙ ብዙ ነገር እሷ እንግዲህ የክርስትና እምነት ተከታይ ነች፣ እሱ ደግሞ ኦርቶዶክስ ነበር። ጸበል መግባቱ ምናምና ብዙ የተወሩ ነ፣ ወደ ሃይማኖትም ጉዳዩ ይሄዳል እና እኔ አልገባም እዚህ ውስጥ፣ ስለ ሃይማኖት ጉዳይ አልገባም እኔ። እያወራ ያለውን ስለ ባለና ሚስቶች ጉዳይ ነው። በዚህ ልክ በድላት ከሆነ ጥሩ አይደለም ያደረገው ሳትበድላት ግን ሌላ ሌላ ሆነ ደግሞ አንተ ላይ ተጽዕኖ ለማድረስ ከሆነ ይሄ ነገር የደረሰብህ ወንድም ያይዙ የእውነት አምላክ ከእውነተኞች ጋር ነው የእውነተኛ አምላክ እንግዲህ ከእውነተኞች ጋር ነው ብለን ስናምን እሷን በእውነት ተበድላ ከሆነ የሰራዊት ጌታ እግዚአብሔር ይፍረድላት ከዚም ተጨማሪ ደግሞ የኢትዮጵያ ህግ ይፈርድላታል በማስረጃ እሱም ተጎርቶ ሊሆን ይችላል እኛ አናውቅ ስለዚህ መፍረድ የምንችለው መች ነው? ህግ የራሱን አቅጣጫ ካስቀመጠ በኋላ ማስረጃውን አቅርበው በሆታ የሚፈረድ ነገር እንዳይኖር ነው። በሆታም የሚፈረድ ነገር እንዳይኖር እንደዚህ እንደዚህ ስለተባለ ስለተወራ ምናምን በህግና ህግ ይህን ያክል ቤት ሸጠውብኛል። የሷ መሆኑ ማስረጃ ሲሸጥ የገዙትም ሰዎች እኮ አሉ። የገዙት እራሱ ለሶስተኛ ወገን ሸጠውት ቢሆኑ እራሱ እኮ እነዛ ከይህ እንደገዙ እየገዙ ይታያል። ቤቱ ተነቅቆ አይሄድም ከመሬቱ ላይ ስለዚህ አለ መኪናውም ቻንስ ሆኖ አይቀይርም መቼም፣ አለ ስሙ ተዘዋውሮ ተዘዋውሮ። ስለዚህ መኪናውን በአሁኑ ሰዓት እየነዱ ያሉ ሰዎች፣ ቤቱ ላይ እየኖሩ ያሉ ሰዎች ከማን እንደገዙ እንዴት እንደገዙ፣ ገለጤ የምትባለው ነበረች አልነበረችም ታውቃለች አታቀም፣ ገንዘቡ ወደ ማን አካውንት ገባ፣ ይሄ ሁሉ ህግ ስለሚያውቀው ለምን የዛሬ ሀያ ሰላሳ ዓመት አይሆኑ አለ ማስረጃው ስለሚኖር፣ በዛ ላይ ህግ እስከሚፈርድ ድረስ ሁላችንም በትዕግስት ጉዳዩን ብንጠብቀው ደስተኛ ነኝ። ሰው ላይ ለመፍረድ አንቸኩል። በዚህ የሚባለው ነገር ሌላ ነው። በዚህ የሚባለው ነገር ሌላ ነው። በመሃል ቤትኛ በሰል በሰሞኑ እና እንደውም አሁን ከጥቂት ዓመታት ወደዚህ እየሰማናቸው ያሉ ነገሮች በሙሉ በቃ ለጆሮ የሚከብዱ ያስደነግጡ ምናምን ነገሮችን ነው እየሰማን ያለ ነው። እስከ መቼ እንደዚህ ይቀጥላል? የተሳቀቅ አራለቅም እና ባካችሁ፣ በዚህ ልክ ጨታኞች በዚህ ልክ ወንድም ወንድሙ ላይ፣ ባል ሚስቱ ላይ፣ ሚስት ባሏ ላይ እነዚህ የዘመቱበት ዘመን ላይ ደርሰናል። በትክክል ስምንተኛው ሺህ መደረሱን እያረጋገጣችሁ ሂዱ። አመሰግናለሁ። ዜብራት ብራ ሰብስክራይብ አድርጉልኝ። ገና ሃያ ምናምን ነው ሃያ ምናምን ሰብስክራይብ ነው ያለው። ይህ እኔ ሐሳቤ ነው። ልክ ካልሆንኩኝ ልክ አይደለህም በላችሁ ኮሜንት ላይ አስቀምጡልኝ። ልክ ከሆንኩኝ ደግሞ በዚህ በዚህ በኩል በርታለት በላችሁ አበረታቱን። አመሰግናለሁኝ። መልካም ሳምንት ቀን ዕለት ይሆንላቸው። ቻው